ፓርቲያችን ብልጽግና በህዝቡ ውስጥ ሁለንተናዊ ብልጽግናን ለማምጣት በርከት ያሉ ስራዎች እየተሰሩ ያሉበት ሂደት ነው ያለው። በዚህ ሂደት በክልላችንም በአጠቃላይ ሁለንተናዊ ብልጽግናን ሊያረጋግጡ የሚችሉ መሰረት እየተጣለ ያለበት ሂደት አለ። በዋናነት እንደ ፓርቲ በዋና ዋና ፓርቲው የንቅናቄ አጀንዳ ብሏቸው የሚሰሩ ስራዎች አሉ። ይሄ ስራ በዚህ ስራ ላይም በተደጋጋሚ እንደ ክልል እየተሰሩ ያሉ መንግስትና ፓርቲ በመቀናጀት ውጤታማ የሆኑ ስራዎች በ2017 ላይ ተሰርተዋል። እንግዲህ የ2017 ጥቅል የፓርቲያችን ቅርንጫፍ ጽህፈት ቤት ስራን በምንመለከትበት ጊዜ ከወትሮ በተለየ ሁኔታ በትጋት የተሰራበት እና ትጋት ደግሞ ውጤትን ያስከተለ ስራዎች የተሰሩበት በመሆኑም የትጋት እና የውጤት አመት ነው ብሎ መውሰድ ይቻላል። ከዛ ውጭ እንግዲህ እንደ ክርንጫፍ ጽህፈት ቤት ዘንድሮ በ2017 ላይ በዋናነት ለፓርቲያችን ሀብትን ከማመንጨት አንጻር፣ በዋናነት እንግዲህ ሀብት የሚመነጨው ከአባሉ እና ከደጋፊው ነው። ስለዚህ ዋናው ማህበራዊ መሰረታችን ደግሞ በዚህ በአባል እና በደጋፊ ውስጥ የተለያዩ ማህበራዊ መሰረቶች አሉ። አርሶ አደር አለ፣ አርብቶ አደር አለ፣ መንግስት ሰራተኛው አባሎቻችን አሉ፣ ላባ አደር አለ፣ የሴቶችና የወጣቶች ክንፍ አሉ። ማለት ከነዚህ ላይ በትክሉ በ2017 ውጤታማ የሆኑ ስራዎችን መስራት ችለናል። ከእቅድ በላይ ያሳካንበት ወቅት ነው ብሎ መውሰድ ይቻላል። ከእቅድ በላይ ያሳካነው የተለያዩ መስፈርቶች ወጥቶ በሀገር ደረጃ ላይ በተደረገ የሀብት አስተዳደር እቅድ አፈጻጸም ግምገማ ላይ ክልላችን አንደኛ ደረጃ የወጣበት ሂደት ነው ያለው። ስለዚህ ይሄ የሁላችንም የጋራ ጥረት ውጤት ነው እና ይሄ ውጤት ወይም አንደኛ መውጣታችን አጠቃላይ ስራዎቻችን አልቁ የሚባሉ ሳይሆን ለቀጣይ የሚያበረታታ የበለጠ እንድንሰራ፣ የበለጠ እንድንተጋ የሚያደርግ ነው። ስለዚህ በዋናነት እንግዲህ የፓርቲ ሁለተኛ መደበኛ ጉባኤያችን ላይም ፓርቲውን በሀብት ማጠናከር በሚለው ላይ ሁሉም አባሎቻችን በራሳቸው አቅም ልክ የመጨረሻ የምትባል ግዴታቸውን የተወጡበት አመት ነው ብሎ መውሰድ ይቻላል። ማለት ለዚህ ትልቁ ውጤትና ስኬት ሚና የተጫወተው የተግባርና የአሳሰብ አንድነት ተፈጥሮ የፖለቲካ ዘርፉ የአደረጃጀት ዘርፉ የጽህፈት ቤቱ ስራ አመራር ኮሚቴ በየጊዜው የሚገመግሟቸው የሚያስቀምጣቸው አቅጣጫዎች ለዚህኛው ውጤት አብቅቶናል የሚል የሁሉም የጋራ ጥረት ውጤት ነው የሚለውን ለመግለጽ ነው። ከዛ ውጭ አንዱ እንግዲህ የብልጽግና ህሳቤ በዋናነት ጽዱ አካባቢን መፍጠር ነው። ለስራ ምቹ የሆነ አካባቢን መፍጠር ነው። አዋራን ማራገፍ ነው። ንጹህ የሆነ አካባቢን ደግሞ እንደዚሁ መፍጠር ነው። ይሄ የሚጀምረው ከቢሮ ጀምሮ ነው። ስለዚህ ከቢሮ ጀምሮ ቀድሞ በጠቅላይ ሚኒስትራችንም እሳቤ ከቢሮ ጀምሮ የሚሰሩ ስራዎች እንደ ሀገር ሰፍተው አሉ። ከቢሮ ባለፈም ከተማዎቻችን ገጠሩም ጭምር ውብ እንዲሆን ጽዱ እንዲሆን የማድረግ ስራዎች በስፋት እየተሰሩ ነው ያለው። አሁን በምንሰራበት ስራ ቦታ ላይ ምቹ ለስራ እና ለሰራተኛ ለተገልጋዩም ጭምር ምቹ እንዲሆን የማድረግ ስራን በእኛ ደረጃ እየሰራን ያለንበት ሂደት አለ። ይሄኛው አንዱ እንደሚታየው አሁን የምንሰራበት ጽህፈት ቤቶቻችንም ከውስጥ አደረጃጀት እስከ ውጭው ድረስ የማስዋብ ስራዎች እየተሰሩ ናቸው ያሉት። በዚህ የማስዋብ ስራ ላይ ሁሉም ባለድርሻ አካላት የራሳቸውን አስተዋጽኦ አበርክተዋል። ስለዚህ በጋራ በመሆን በጋራ ጥረት አካባቢያችን ውብ የማድረግ ጽዱ የማድረግ ለሰራተኛውም ለስራ ምቹ ለተገልጋዩም በተመሳሳይ ለስራ ምቹ የማድረግ ስራዎችን እየሰራን ነው ያለ ነው። በፓርቲው በራሱ አቅም ላይ ሀብት መድቦ አጠቃላይ ከቢሮ አንስቶ እስከ ውጭው ድረስ የኮሪደር ልማቱንም የአረንጓዴ ስራውንም ሌሎች ስራዎችንም በጋራ የሰራንበት ሂደት ስላለ በጥቅሉ እንግዲህ የተያዘውን የብልጽግናን እሳቤ የማሳካ ስራዎች እየተሰሩ ያሉበት ሂደት ያለ መሆኑን ለመግለጽ ነው።